ትዛልዛራ ዛራ እንኮ ብሏል ለአብድ ነበረ ለአብድ ነበር ብሏል እኮ፣ ለምን ነበር ሊያብድ የነበረው እንዴ? ስሜ እነሱን እኮይ በጨረቃ ፋሚሊ ጓደኞቼ እንደዛ ሆነው መስራት አልችልም። ዛሬ የመጣው አጀንዳ ሌላ። እዚህ ጋር እኮ እኔ የተረድኸት ምንድን አሀ አልኩ ውቀዝዞ ከሆነ ይሄ ነገር እርዱን ነው እንዴ? ግሩፕ እንከፍ በልቤ ይቅርታና፣ ተያዙልኝ አንድ ጊዜ ይቅርታ። ቆንጆ መልእክት ነው። ማ ሁለት ስልክ ያለው በአላህ በማርያም ዛህራ አዳምጠው እና እንሳቅ

ሶስ ጊዜ ጋ እንደ ሽማግሌ ሆና ስትቆም ማለት ነው፣ ነገሮችም ይከሽባሉ። እኔ እንደዛ ነው የሚሰማኝ። እኔ ደግሞ አለስ ማማ ምን መሰለሽ፣ አዳምጪ። ዛሬ ዛሬ ምን አለች መሰለሽ፣ አዳምጪ። ዛሬ እኔም ያሰብኩት ነገር ይሄ አልነበረም፣ አንቺም ያሰብሽው ነገር ደግሞ ይሄ አልነበረም። እኔ ያሰብኩት በሌላ መንገድ ነው። ይቅርታ፣ ከማጋኑ ጥሏ ማለት ጥሌ ነበረችው፣ ከማጋኑ ጥሏ ወይ ዝም በይ። ብዙዎቹን ጥያቄ መልስ የሚሆነው ሶሲ ህርቁን ስታወቂው። ምንድን ነው ህርቅ የምታደርገው? እስኪ ንገሪኝ ምንድን ነው ህርቅ የምታደርገው? እሷ እዛ ነው ነገሩ። እኔ በጠበጠችው በሽራሽ ላ ላ ላ ሀበልቴ ሶሲና ሶሲ መምጣት የለባት። ሶሲና ሀይ ቡሩኬ አብረው ከታዩ ሀይ ሌላ ሀሳብ ነው

ይላሉ በጎን ደግሞ ስራ የለም፣ ምን እንስራ? በእነሱ ምክንያት ግን መርዳት ካለ እንረዳለን። ዛሬ ደግሞ መጣ ደግሞ ዛሬ አረዛአራት ወይ እነሱ ሲያወጡ ሚዳያልኛ አልፋ በሀይም እና በብሩኬ ስም ህዝቡ እየጨለለን እዚህ ጋ ደግሞ ስራ እየለንም። ስሪቶ ካልሰራን አይከፈለንም፣ በእነሱ ምክንያት አልሰራን

እንግዲህ እየጨመረችበት እኮ እዚህ ውስጥ ስለከተትኩሽ ይቅርታ። ግን የሚገርማች ማለት ነው፣ ኮሜንት ብታዩው ማለት ነው። እነዚህ ናቸው የሁለቱም ወዳጆች

የሆነ ነገር ስትናገር ዝም ብዬ ምላሴ ላስጥኝ ብዬ ማውራዴን አስታውሳለሁ። ተናደሽ ወረድሽ። እዛ ጊዜ ማነች እዚህ ጋር ነበረች እኔ አሁን ያለሁበት ቦታ ጋር ነበረች። ማነው ስሟ እኔ እንጃ። ምን ሆና ነው ምን ሆና ነው ሲሉ፣ አይ ወደ ቤት ልትሄድ ነው ብዬ አበረ አበረድኩኝ እንትን ነበረ ቢራ ቢሮ አይ ላቭ ማይ ፋሚሊ አይ ላቭ ማይ ፋሚሊ የምትለው የጨረቃ ፋሚሊ የምትለው አይደለም፣ መርካቶ ይኸውልሽ። አንቺን እኔ የማቅሽ እኮ ቀርበሽ ቀርበሽ፣ አልጋ አልጋ። ስለዚህ ሰው እንዲህ ነው ብዬሽ ፈርዳለሁ። አልገባኝም። ስለዚህ እኮ ነው እንጂ ለምንድን ነው ጥሩ ነች ጥሩ ነች እምትብሉት? ምኗ ነው ጥሩ? በቃ ነገሩን ያው ዋብሰኝ ዝጉት አለች እና ተዘጋ። ቲጂም እራሱ ተናዳ ነው የወረደችው። በዚህ ቡድ ውስጥ ዝም ብለው በነገራችን ላይ ነው እኮ ጥሩ ናት እኮ አይደለም፣ ጥሩ ናት እኮ አይደለም እየተባለ የነበረው አንቺን ተጠግቼ ካላየውሽ፣ አንቺን ተጠግቼ ካላየውሽ እንዴት ነው የማውቅሽ? ካላቀና ታርስ መሲ የአንቺ የተመታሽ አንቺ የመሲን ፎቶ በመተባበር ሚሚ ቤት የምንኖረው መዘቅዘቅ አለብን። አዎ ስራችን ነው እኛ በመጀመሪያ አንቺ ትዘቀዘቂያለሽ። ዛሬ የተመታሽ አለችሽ እኮ የተመታሽ፣ የተጠናገረ ነው መነጽር የላከብሽ እኮ የመጀመሪያ ዛሬ አንድ ትዘቀዘቃለች። ከዛም በኋላ ደግሞ ቀጥለው ስሚ፣ ስሚ አመለጠች እኮ በባለፈው ሳምንት እኮ አርብ እለት ቃል ገብታ ሳትዘቀዘቅ ቀረች። አውቃ ነው የቀረችው እኮ

አንዱ ስኩርትሪ አንዱ ህጋውጭ ሲሆን አንዱ አንዱ ህግ ደምስ ስሚ፣ ድሮ ድሮ እኛ ቤት ስንመጣ ሰሚ፣ ድሮ ድሮ እኛ ኦቢስ የምትባል አንዲት ሚጥሚጣ ነበረች። እሷ ነበረ ሙድር የሆነችው። እሷን ተውናትና ሲኩርትሪ ሀይሚ የምትባል እሷን አደረግናት። እሷም ነገ ወርዳ ትጅ ትሆናለች። እስኪ ጋዜጠኛዋ ማን ትሆን ይመስላችኋል? አይ ቆርቆሮዎቹ ጋር ቀርተዋል። ባዶ ሜዳ ላይ ምን ነው? ከባዶ ሜዳ ያደነልን ነው። እኔና ሚሚን የሚሰማን የሚሰማኝ የለም። አቁም ነገር አይሉን ቆርቆሮ። እኛ ቆርቆሮ አይደለን። እኛን ቆርቆሮች እና ቆርቆሮ ማለት ዘሀራ ቆርቆሮ፣ ዘሀራ ቆርቆሮ። ምን ይሻላል? አንዱ ለስለስ ሲል ሚሚዬ የሆነ ጊዜ ሀይሚ ጥያቄ ስትጠይቃል፣ ጠላዋን ጠጥታ ጠጥታ መስፈርትሽ ምንድን ነው ስትላ ከእግሩ የሚያምር ሰዋል አለችው። በጠላ ስካል መንፈስ መስፈርትሽ ምንድን ነው ብትባል እኔ ደስ የሚለኝ አለኝ ከእግሩ የሚያምር ሰው። እግሩ ያስተዳድርሻል? ቻ ሀይሚ እግሩ ካላመረ ምን ያደርግልኛል? አላለችም። እሱ ነጠላጫም አድርጎ አይሄድም። ምን ያደርግላታል? ሰው እኮ ማለት ነው ልቡ ንጹሕ ሆነ ይላል። እሷ እኮ ምንም አለባበሱና እግሩ አላለችም። እሱ ጣጣቱን እያየች እንዲራበላም መስ ያለ እኔ የሚሚ ቤት ባዶ ነው። ግን እኔ አናታላ የኮረኮሙ መላስ ላይ የቆሙ ነው ዛር የኔ ውድ ቤቱን የሚሚ ቤት አትበሉ የእኛ ቤት በሉ አለ። እናንተ የሚሚ ቤት ባዶ ነው፣ ምንም አይሰራም። ያለኛ ህይወቶች ባዶ ነው። ለምን መሰለሽ መካክረን ሚሚ ልንገራችሁማ ገስት ላይ ትግባና ሚሚ ገስት ሲካፈል አንድ ሰው ነው። ሆዷ ቆስሎ ይሆናል ኔ ቆንጆ።